ሐማስ በእስራኤል የቀረበለትን የተኩስ አቁም ጥያቄ ውድቅ ማድረጉ ተዘግቧል። ሐማስ በጋዛ ያለውን ጦርነት ለማስቆምና በእስራኤል ውስጥ በእስር ላይ የሚገኙ ፍልስጤማውያን እስረኞች ከታጋቾች ጋር ሙሉ በሙሉ ለመለዋወጥ አጠቃላይ ስምምነት ይፈልጋል በማለት የፍልስጤም ታጣቂ ቡድን ከፍተኛ ባለስልጣን እስራኤል ያቀረበችው የ45 ቀን ጊዜያዊ የእርቅ ስምምነት ሳይቀበለው ቀርቷል። በሌላ በኩል የእስራኤል ጥቃት እንደቀጠለ ነው። በድንኳን ውስጥ ተጠልለው የነበረው የተፈናቀሉ ዜጎች ላይ በተወሰደ እርምጃ ቢያንስ ሰላሳ ሰባት ሰዎች ተገድለዋል። ሐማስ የእስራኤልን የቅርብ ጊዜ የተኩስ አቁም ስምምነት በይፋ ቢያጣጥለውም ጦርነቱ እንዲያበቃና የፍልስጤም እስረኞች ለመፍታት በምላሹ የተቀሩት ታጋቾች የሚፈቱበትን ስምምነት ለመደራደር ዝግጁ ነኝ ብለዋል። የሐማስ ዋና ተደራዳሪ ካሊል አልሀያ በለቀቁት የቪዲዮ መግለጫቸው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለፖለቲካ አጀንዳ ፍጆታነት የሚያገለግሉ ሙሉ ያልሆኑ ስምምነቶችን አንቀበልም ብለዋል። የግብጽ አደራዳሪዎች ባለፈው ወር በጋዛ ጦርነትን ያስቆመውን የጥር ወር ተኩስ አቁም ስምምነት እንደገና ለመመለስ እየሰሩ ቢሆንም እስራኤልና ሐማስ እርስ በርስ በመወነጃጀላቸው ብዙም ለውጥ ሳያመጣ ቀርቷል። የተኩስ አቁም ስምምነትን ለመመለስና የእስራኤል ታጋቾችን ለማስለቀቅ ሰኞ ዕለት በካይሮ የተካሄደው የመጨረሻ ዙር ድርድር ምንም አይነት ለውጥ ሳያመጣ መጠናቀቁን የፍልስጤምና የግብጽ ምንጮች ገልጸዋል። አምሳ ዘጠኝ ታጋቾች አሁንም በስር ላይ የሚገኙ ሲሆን ሀያ አራቱ በሕይወት እንዳሉ ተሰምቷል። የእስራኤል አዲስ የተኩስ አቁም ስምምነት አስር ታጋቾችን ለማስለቀቅ ለአርባ አምስት ቀን የተኩስ አቁም ስምምነት ያካተተ እንደነበር ተገልጿል። በመጋቢት ወር የእስራኤል መንግስት ጦርነቱን ሳያቆም የእርቅ ውሉን ለማራዘም የቀረበውን ሀሳብ ውድቅ ካደረገ በኋላ የተኩስ አቁም ስምምነት በመተው ጦሩ በጋዛ ላይ የጀመረውን የምድርና የአየር ድብደባ ቀጥሏል። የእስራኤል ባለስልጣናት ቀሪዎቹ 59 ታጋቾች እስኪፈቱና ጋዛ ከወታደራዊ ኃይል እስክትወጣ ድረስ ጥቃቱ ይቀጥላል ብለዋል። ሃማስ ታጋቾችን የሚፈታው ጦርነቱን ለማቆም በሚደረገው ስምምነት አካል ብቻ እንደሆነ አጥብቆ ተናግሮ መሳሪያ እንዲያስረክብ የቀረበለትን ጥያቄ ውድቅ አድርጓል። ኔታናሁና መንግስታቸው ከፊል ስምምነቶችን ለፖለቲካ አጀንዳነት መሸፈኛ አድርገው ይጠቀማሉ። ይህም የጥፋትና የረሃብ ጦርነትን በማስቀጠል ላይ የተመሰረተ ነው፣ ምንም እንኳ ዋጋው ሁሉንም እስረኞችና ታጋቾችን መስዋዕትነት እያስከፈለ ቢሆንም ሲሉ የፍልስጤን ባለስልጣን ተናግረዋል። አክለውም በእስራኤል የታሰሩ ፍልስጤማውያን በሙሉ በታ ታጋቾች ለመለዋወጥና ጦርነቱን ለማቆም ወዲያውኑም ድርድር ለመጀመር ዝግጁ ነን ብለዋል። ሐማስ ጦርነቱን ለማቆም አጠቃላይ ስምምነት እንደሚፈልግ ቀደም ሲል ተናግሯል። ነገር ግን ሁለቱ ወገኖች ያንን ስምምነት የሚያመጣ የትኛውንም አይነት ስምምነት ላይ የሚደርሱ አይመስሉም። የእስራኤል ዓላማ የሐማስን ሙሉ በሙሉ ትጥቅ ማስፈታትና ማጥፋት ነው። ይህ በእንዲህ እንዳለ በደርዘን የሚቆጠሩ ጋዛውያን ምንም አይነት ሰብአዊ እርዳታ ሳይገባ በአየር ድብደባ በየቀኑ እየሞቱ እንደሆነ ይታወቃል። በጋዛ ሐማስ የሚያስተዳድረው የሲቪል መከላከያ ኤጀንሲ እንደገለጸው የቅርብ ጊዜ የእስራኤል ጥቃቶችን እንኳ ብንመለከት በትንሹ 37 ሰዎች መሞታቸው መሆናቸውን አስታውሷል። ኃይለኛ ፍንዳታን ተከትሎ የተፈናቃይ ድንኳኖች ከተቃጠሉ በኋላ ህጻናትን ጨምሮ በድርዘን የሚቆጠሩ ፍልስጤማውያን መሞታቸውን በአልማዋሲ የሚገኙ የአይን ምስክሮች ተናግረዋል። የእስራኤል ጦር ወዲያውኑ የሰጠው ምላሽ ባይኖርም የጥቃቱን ዘገባዎች እየተከታተልኩ ነው ብለዋል። ቀደም ሲል ፊልስጤማውያን ከሌሎች የጋዛ አካባቢዎች ወደ አልማዋሲ እንዲመጡና እንዲሰፍሩ ያደረገችው ራሱ እስራኤል ነበረች። የእስራኤል ጦር ባለፉት ሁለት ቀናት የተፈጸሙ ጥቃቶች የሽብር ህዋሶች፣ ወታደራዊ መዋቅሮችና የመሰረተ ልማት ቦታዎችን ጨምሮ ከመቶ በላይ የሽብር ኢላማዎች ተመተዋል ሲል ቃሉን ሰጥቷል። እስራኤል ምንም አይነት የእርዳታ ሁኔታ ጥረት እንደሌለና ሐማስ ቀሪዎቹን ታጋቾች እንዲፈታ ግፊት ለማድረግ ከመጋቢት አንድ ጀምሮ የያዘችውን እቅድ እየተገበረች ነው በማለት ባለሥልጣኖቿ ይናገራሉ። እስራኤል ይህን ትበል እንጂ አስራ ሁለት ዋና ዋና የረድኤት ቡድን መሪዎች በጋዛ ያለው የሰብአዊ እርዳታ ስርዓት ጠቅላላ ውድቀት እየገጠመው ነው ሲሉ አስታውቀዋል። የእስራኤል ወታደራዊ ጥቃት በአካባቢው ቀጥሎ ሐሙስ እለት በጋዛ ሰርጥ ዙሪያ ቢያንስ ሌሎች ሰላሳ ሁለት ፍልስጤማውያን ሴቶችና ህጻናት መግደሉን የአካባቢው ጤና ባለስልጣናት አስታውቀዋል። የተባበሩት መንግስታት ድርጅት ስር የሚገኘው በጃባሊያ ሰሜናዊ ጋዛ ሰርጥ የሚገኘው ትምህርት ቤት ከተፈ የተፈጸሙ ጥቃቶች በአንዱ ስድስት ሰዎች ሲሞቱ በርካቶች ቆስለዋል። የእስራኤል ጦር እዚያ ቦታ ላይ ጥቃት ለማድረግ ያነጣጠርኩት አካባቢው የሐማስ ማዘዣ ማዕከል ስለሆነ ነው ብሏል።